መሠረቶቿ የተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ በአንቺ የተደረገው ነገር ድንቅ ነው። ሰው እናታችን ጽዮን ይላል። በውስጧም ሰው ተወለደ። እርሱ ራሱም ልዑል መሠረታት። መዝሙረ ዳዊት 86 ከቁጥር 1። በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አማእስሩ አሚሩ ለህዳር በዛቲ ዕለት ተዝካረ እረፍታ ለቅድስት ወብፅዕት ሐና እማ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 11 በዚች ቀን አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እናቷ የሆነች የተመሰገነች የቅድስት ሐና የዕረፍቷ መታሰቢያ ነው። ይህችም ቅድስት ከኢየሩሳሌም ሀገር ከሌዊ ነገድ ከካህኑ አሮን ትውልድ የሌዊ የሜልኪ ልጅ ለሆነ ለማጣት ልጁ ናት። ለማጣትም ሦስት ሴቶች ልጆች አሉት የታላቂቱም ስሟ ማርያም ናት፣ ሁለተኛዋም ስሟ ሶፍያ፣ ሦስተኛዪቱ ስሟ ሐና ናት። ታላቂቱ ማርያምም ለባል ተድራ አዋላጅ የሆነች ሰሎሜን ወለደቻት። እርሷም መድኃኒታችንን ከወለደችበት ጊዜ ጀምሮ በስደቷ ወራት ከአረጋዊ ዮሴፍ ጋር እመቤታችን ድንግል ማርያምን ያገለገለቻት ናት። ሶፍያም ለባል ተድራ ለመጥሙቅ ዮሐንስ እናቱ የሆነች ቅድስት ኤልሳቤጥን ወለደቻት። ይህችም ቅድስት ሐናን ከይሁዳ ነገድ ለሆነ ጻድቅ ስሙ ኢዮአቄም ለሚባል አጋቧትና እመቤታችንን ቅድስት ድንግል ማርያምን ወለደቻት። እኒህም ሰሎሜና ኤልሳቤጥ ለቅድስት ሐና የእህት ማማቾች ልጆች ናቸው። የዚችን የቅድስት ሐናን በስውር የምትሠራውን ገድሏን ትሩፋቷን እንዳናስታውሰው አናውቀውም ግን ከሴቶች ሁሉ እንደምትበልጥና እንደምትከብር እናውቃለን እንረዳለን። እርሷም አምላክን በሥጋ ለወለደችው ወላጇ ትሆን ዘንድ የተገባት ሆናለችና ከሴቶች ሁሉ የሚበልጥና የሚበዛ ትሩፋትና ተጋድሎ ባይኖራት ይህ ታላቅ ጸጋ ባልተገባት ነበረ። ይህችም ጻድቅት ሐና መካን በመሆኗ ልጅን ይሰጣት ዘንድ ወደ እግዚአብሔር ዘወትር በጸሎት ትማልድ ነበረ እግዚአብሔርም በእርሷ ለዓለም ሁሉ ድኅነት የተደረገባትን ይህችን የተባረከችና የከበረች ልጅን ሰጣት። እርሷም አምላክን የወለደች እመቤታችን ድንግል ማርያም ናት። ስለዚህም ይህንን ታላቅ ጸጋ ስለሰጣት የበዓሏን መታሰቢያ በደስታ ልናከብር ይገባናል። ለእግዚአብሔር ምስጋና ይሁን፣ በጸሎቷ የሚገኝ በረከቷ ከኛ ጋር ይሁን ለዘላለሙ አሜን። በዚች ቀን ሁለተኛ የአርኬላዖስ ሰማዕትና የአበ ምኔት ኤልሳዕ ዳግመኛም የመነኰስ ጳኵሚስና የሰማዕት ሚናስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ተአምር ይሁ ለአቡነ ሐራ ድንግል ጸሎቱ ወበረከቱ የሀሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። አባታችን ሐራ ድንግል ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። ለንጉሥ የእህል ግብር ለማውጣት በበጌ ምድር የተሾመ አንድ ሰው ነበረ። የንጉሱን እህል ለማውጣት ወደ ደራ ምድር መጣ። በመጀመሪያ ከጠቀስናት አገር ጋር የዚያች አገር ሹም ነበርና ወደዚያችን በደረሰ ጊዜ ሰራዊቱ ወደ አባታችን ሐራ ድንግል ገዳም ገቡ። ጌታቸውም በሀገሩ ሰዎች ቤት ውስጥ እያለ ጥቂት ገንዘብ ከገዳሙ ወሰዱ። የገዳሙ ሰዎችም ወደ እርሱ ሂደው ቤታቸውን በርብረው ገንዘባቸውን እንደወሰዱባቸው ነገሩት። እርሱም የገዳሙ ሰዎች የነገሩትን በሰማ ጊዜ አሽከሮቹን እንዲህ አላቸው። በግፍ የወሰዳችሁባቸውን የእነዚህን ሰዎች ገንዘባቸውን መልሱ። ከዛሬ ጀምሮ ወደ ገዳማቸው አትድረሱ። እነርሱ ለጌታቸው እንዲህ አሉት፣ የሀገሩ ሰዎች ከአንተ ያሸሹትን ገንዘባቸውን በገዳማቸው ሲሰበስቡ ስለምን እንተዋቸዋለን? የሎሌዎችም ጌታ እናንተም ሌላ ሰው ወደ እነርሱ እንዳትደርሱ አዝዣለሁ አለ። ይህንንም ተናግሮ እንደሚከርምበት ወደሚከርምበት ሀገሩ ሄደ። የክረምቱ ወራት ካለፈ በኋላ ወደ ደራ ምድር ሲመጣ በእነርሱ ዘንድ ነፍሰ ገዳይ አለ ብለው ነገረ ሰሪዎች ነገሩት። የክስ ነገር ለነገሩትም እንዲህ አላቸው፣ እኔ እነዚህን የገዳም ሰዎች ደጋግ ሰዎች እንደሆኑ ስለማውቅ ነገራችሁን አልሰማም። ባለፈው ዓመት ከሎሌዎቼ ታድጊያቸዋለሁ፣ ዛሬም ሰዎች ግፍ እንዳያደርጉባቸው እታደጋቸዋለሁ። ያን ጊዜም ማንም እንዳይደርስባቸው አዋጅ አስነገረላቸው። ይህንንም ነገር የሰማ ሁሉ መኮንኑ በገዳሙ ሰዎች ላይ ያደረገውን ነገር ድንቅ ነው፣ ክፉ ያደርግባቸዋል ሲሉት፣ በአባታችን ሐራ ድንግል የረዴት ኃይል በጎ አደረገላቸው አለ። የአባታችን ሐራ ድንግል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሕዳር 12 በዚች ቀን ለሰዎች ወገን የሚያዝንና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁል ጊዜ በመቆም ለፍጥረት ሁሉ የሚማልድ የመላእክት አለቃ በሰማያት ለሚኖሩ ኃይሎች ሁሉ አለቃቸው ለሆነ ለቅዱስ ሚካኤል የበዓሉ መታሰቢያ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። ሕዳር 11 ቀን የሚከበሩ በሕዳር 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ሐና ቡርክት! ቅዱስ አርኬላዎስ ሰማዕት፣ አባ ኤልሳዕ አበምኔት፣ አባ ጳኩሚስ መነኮስ፣ ቅዱስ ሚናስ ሰማዕት፣ ቅድስት አውራንያ የሰማዕቱ እናት። ወርሃዊ በዓላት፦ ቅዱስ ያሬድ ካህን፣ ማር ገላውዴዎስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ አቡነ ሐራ ድንግል ጻድቅ። መሠረቶቿ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ በአንቺ የተደረገው ነገር ድንቅ ነው። ሰው እናታችን ጽዮን ይላል። በውስጧም ሰው ተወለደ። እርሱ ራሱ ልዑል መሠረታት። መዝሙረ ዳዊት መዝሙር መዝሙረ ዳዊት 86 ከቁጥር አንድ። ምስጋና ይሁን ላብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። የሰማነውን በልቦናችን ያሳድርብን ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን ክፉውን ያረቅልን፣ በጎውን ያቅርብልን፣ የተሻለውን ነገር በቸርነቱ ያዘጋጅልን። በጸሎታቸው አስቦን አትርሱን ያሉትን በያሉበት ያስብልን። ከመከራ ሥጋ ከመከራ ነፍስ ይሰውረን። ለብርሃነ ልደቱ ጥምቀቱ በሰላም እንዲያደርሰን፣ ከቅዱሳን ነቢያት ጾም በረከት ረድኤት እንድናገኝ እንዲረዳን የአምላካችን ቅዱስ ፈቃድ ይሆንልን። ይቆየን። አቡነ ዘበሰማያት ይትቀደስ ስምከ ትምፃ መንግስትከ ወይ ኩን ፈቃድ ከበከበሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስራይ ኀጣውኢነ ተማኅፀነ ብኪ ያለ እግዚአብሔር አብይ ኦ እግዚአብሔር ኢየሱስ ክርስቶስ ስራይ ኀጢአትየ ወኀጢአተ ኩሉ ሁሉ ሕዝብከ እማእሰረ ኀጢአት ሰላም ያሳደረ፣ ሰላም ያውለን፣ ሰላም ያዋለ፣ ሰላም ያሳድረን፣ ይቆየን።